ሰላም ቤተሰብ፣ እንዴት ናችሁ? ሰላማችሁ ብዝት ይበል። ድርሳነ ኃይሉ እባላለሁ። ዛሬም በድጋሚ እዮሃ ሚዲያ ላይ በቀረበው ቪዲዮ በኩል ከስራ ባልደረቦቻችን ከእህቶቼ እና ከህግ ባለሙያዎች እንዲሁም ደግሞ የማላቃቸውን ሰዎች ጠይቄ ያለኝን ሀሳብ አስተያየት የኔንም ጨምሬ ይዤላችሁ መጥቻል ነው። ታዲያ ይሄ ቪዲዮ እንድንማማርበት ተብሎ የተሰራ ስለሆነ ከታች ኮመንት ሲያስቀምጡልን በአስተዋይነትና በጨዋነት እንዲሆን በአክብሮት ጠይቃለሁ። እህታችን እዮሃ ሚዲያ ላይ መታ ታሪኳን አጫውታ የሄደችው ስለ እሷ ጥፋት አይደለም። ልናገር የመጣሁት እሷ ጥፋቴን አውቄያለሁ፣ በታሪኩ ተምሬበታለሁ ብላ ነው የመጣችው። ግን መታ ለኢትዮጵያ ህዝብ ምንድን ነው ያስተማረችው? እሷም ብትሆን ጋዜጠኛውም አለምሰገድም ማለት ነው። እህታችንም አለምሰገድም ምን አድርጋችሁ ነው የሄዳችሁት? እና ታሪኳ በአጭሩ እኔ ልንገራችሁ ብቻ ከአሜሪካን አንድ ቄስ ልጇን ይስምባታል። ያው ከሳመባት ሊደፍርባት ነበር ማለት ነው። ይስምባትና ከዛ አሁን ኢትዮጵያ ነው ያለው። ኢትዮጵያም ሄዶ ቄስነቱን እየሰራ ነው። ቄስ ወይ ዲያቆን ነው፣ ቄስነቱን እየሰራ ነው። ከሌላ ልጆች ጋር ይገናኛል መጀመሪያ ታሪኳ እንደዚህ ነው እና መጀመሪያ ያው ወደሷ ወዳለኝ አስተያየት እኔ ወዳለኝ አስተያየት ስገባ ቴሌግራም ላይ የላከልሽን ቴክስት ሜሴጅ ለልጅሽ ጠበቃ መላክ ነበረብሽ። ላለም ሰገድ አልነበረም መላክ ነበረብሽ፣ ምክንያቱም የልጅሽን ኬዝ ሰፖርት ያደረግልሽ ነበረ። አንደኛው አስተያየቴ ያህ ነው፣ በኬዝሽ በኩል ያለው ማለት ነው። አሁንም እዝናቱ ሌት እንደዛ ማድረግ ምቼ ከሆነ ልጁ የላክልሽን ማስረጃዎች በሙሉ አድርጌያለሁ ብሎ ያለበትን ማስረጃዎች በሙሉ ለልጅሽ ጠበቃ መላኩ የልጅሽን ኬዝ ሰፖርት ያደርግላታል። በሁለተኛ ደረጃ ግን ቤተክርስቲያንና ቤተክርስቲያን እና ቄስ ምንም ቶራ ላይ አይገናኝም፣ የተለያየ ነው። ሃይማኖትና ቄስም የተለያየ ነው። ምክንያቱም ባይብል ላይ ራሱ ተጽፏል በስሜ ሴጣንን ያወጣሉ፣ ተብሎ ማለት ነው። እና ያው ቤተክርስቲያን ውስጥ ሆነው የስንዴ እንክርዳድ እንደሚገኘው እንደሚባለው ማለት ነው። ብዙ ሰው ስለሚጠቀመው ምሳሌውን አልወዳውም፣ ስንዴና እንክርዳድ፣ ግን እንደዛ አይነት ሰው ስለማይጠፋው ማለት ነው። እና ከቤተ ክርስቲያን ጋር እሱ ያደረገው ነገር ከሃይማኖቱም ጋር አይገናኝም ነበር። አሳልፈሽ ገፍተሽ መሄድ ነበረብሽ። በሶስተኛ ደረጃ ግን ይሄ እንደውም በሶስተኛ ደረጃም አይደለም፣ በአንደኛ ደረጃ ነበር መሆን የነበረበት። ታሪካችሁን መታችሁ ስትናገሩ አንተም አለምሰገድም ስትናገሩ ማለት ነው እንደዚህ አይነት የሚያስፈራራ ታሪክ ትናገሩና ወይ ሰው ተጠንቅቆ እንዳይጠነቀቅ በደንብ ፎቶውን አምጥታችሁ አላሳያችሁም። ፎቶ ይቅር አትሊስት ስሙን አልተናገራችሁም ስቴቱን አልተናገራችሁም። ከዚህ እንኳን ስቴቱን ብትናገሩ ያን ቸርቹን ብትናገሩ ፎቶ ማውጣት ይቻላል። ለዛ ነው እኔ የህግ ሰዎች ያናገርኩት። አንድ ሰው ጊልቲ ከተባለ ፎቶውን ፐብሊክ ላይ ማውጣት ትችላላችሁ። ስሙን ብትሰጠን እኛ እዚህ ፎቶውን ከዚሁ ማውጣት እንችላለን። ጉግል ብቻ ማድረግ ነው። እና ፎቶውን ለምን ወይም ደግሞ ስሙን የሚሰራበትን ቸርች ሰው መጠንቀቅ አለበት። ከህፃናት ልጆች ጋር ይገናኛል እና እንደዚህ አይነት ሰዎች ናቸው ከዚህ ገብተው መጥፎ ነገሩን ይዘው ይገቡና ሄደው ኢትዮጵያ ላይ ይዘራሉ። ሰው መውሰድ ከቻልን ጥሩ ጥሩ ነገሩን ብንወስድ የተሻለ ነው እና ህጻናቶችን ደግሞ የምንጎዳው በተለያየ መንገድ ስለሆነ ይሄ ቄስ የሚባለው ሰውዬ ፎቶውና ማንነቱ መውጣት መታየት ነበረበት። ያለበለዚያ ሰው እንዴት ይጠነቀቃል? አሁን ከስንት አይነት ህጻናት ጋር ይገናኛል። ልክ የእሷን ልጅ እንዳደረገው የሌላ ሰዎችንም ልጆች ሊያደርግ ይችላል። ይሄንን አስተያየት ላስቀምጥ ነው የመጣሁትና አስፈራርታችሁ ነው የሄዳችሁት። እንደዚህ አይነት ኃጢአት የሚሰሩ ሰዎች በየቤተ ክርስቲያን ውስጥ እየተቀመጡ በሁለት አምላክ እያመለካችሁ መሬት ተንቀጠቀጠ። ገና ነው። መሬት ብቻ አይደለም የሚንቀጠቀጠው ገና ብዙ ነገር ሰማይና መሬት አንድ ላይ ሊንቀጠቀጥሉ ይችላል። እንደዚህ አይነት ኃጢያት እየሰራን ማለት ነው። ሰውየ መውጣት ነበረበት ለሃይማኖት ለቸርቹ ብለሽ ለሃይማኖቱ አይደለም። አንድ ቸርች ኦርቶዶክስን ሁሉንም ኦርቶዶክስ አይወክልም። ወይም ደግሞ አንድ ቄስ ሁሉንም ኦርቶዶክስ አይወክልም። እና ለሱ ተብሎ አለም መውጣት ነበረበት። መደበቅ አልነበረባችሁም። ይሄ ታዲያ መልእክት ለልጅቷም ነው ለጋዜጠኛውም ነው። ጋዜጠኛው ስታመጣው ማለት ነው ይሄን ታሪክ ስታመጣልን ምን እንድናረግ ብለ ነው? እንዲደነገጥ ብለ ነው? እንዲደነግጡ ብለ ነው ኢትዮጵያ ውስጥ ያሉ ሰዎች ወይስ እንዲፈሩ ብለ ነው? ወይ እንዲጠነቀቁ ብላችሁ ነው? አንዳንድ ጊዜ የሚመጣው ታሪክ እዚህ ላይ የምታቀርቡት ታሪክ አየውና ኖ ይሄንን ጽፈውት ነው። ዘመድ ናቸው ምናምን ብዬ ነው ማልፈው። ግን በጣም እህቶቼም አብረውኝ የሚሰሩ ሰዎችም አስተያየት መስጠት አለብሽ ብዙ ሰው ይሄንን አላነሳም ስለተባልኩ ነው ያነሳሁት። እና የሰውየውን ፊት አሁንም ካላሳያችሁ ማንነቱን ካልነገራችሁ ኢትዮጵያ ውስጥ ከሆነ ያለው ብዙ ሕጻናቶች ሴቶችም ወንዶችም ዴንጀረስ በቃ አደጋ ላይ ያሉት ማለት ነው። ስለዚህ ይሄንን ነገር እንዴት ነው ሃንድል የምታደርገው? የውሃ ሚዲያም እና ደግሞ የሃናን ጉዳይ ደግሞ እስከ ዛሬ ድረስ አልተወኝም። ምን እና ከቻልክ የሃናን ጉዳይ ምን ደረሰ ብለ ብትሰጥበት መልስ፣ ልጅቷንም ብታናግራት የብዙዎቹን ትሰጣለ ዲኤኔ ይሄንን ግን ያልከውና ፕሊስ፣ በእናቴ ይህናን ጉዳይ ከቻልክ ተከታተልላት። አይ ዶንት ኖ ምን እንደሚደረግ እሷም ዝም ነው ያለችው። በተረፈ ግን እህቴ እህቴም አለምሰገድም የዚህን ሰውዬ ማንነት ማውጣት አለባችሁ ባይ ነኝ። ለአለምሰገድ የላክሽለትን ደግሞ ደፋሪው በቴሌግራም ይሁን በዋትሳፕ ወይ በሜሴንጀር የላክልሽን ቴክስት ሰፖርት የሚያደርግ ከሆነ ለልጅሽ ጠበቃ ብትልኪላት የተሻለ ነው የሚል ነው ይዤ የመጣሁት። በተረፈ ሰዓታችን፣ ሰታችሁ ጊዜያችሁን ወስዳችሁ ስለተከታተላችሁኝ እጅግ በል ከልብ በጣም አመሰግናለሁ ነው ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካምና ቅን ቤተሰቦች እግዚአብሔር ያክብርልኝ። በሚቀጥለው ፕሮግራም አገኛችኋለሁ ነው ሰላም አሉ። ባይ ባይ።